ከግል እስከ መንግስት ሚዲያዎች ከፍተኛ ተቀባይነት የነበራት ሄርሜላ አረጋዊ ተሞሸረች። በቁነጃጅትና ተከባ በእናቷ ታጅባ በአንዲት ቃል ኒኩሌር ያስወነጨፈች የተግባር ሰው ኢትዮጵያ የመሆን እንደዚች ልጅ የዚች ልጅ ተግባር ስራ የሚልቅ ነው። ልዩ ሰው ነሽ፣ እንኳንም የኛ ሆንሽ። እኔ ከትግራይ መጣው ኢትዮጵያዊ ነኝ ህወትሀት አስመሳይና ሀገር አፍራሽ ወንበዴ ነው። ምዕራቡ ዓለም ደግሞ እያወቀ የወንጀሉ ተባባሪ ሆኗል እያለ ብዙ በአድናቆት ስሟን ያነሱት ሄርሜላ የመንግስት ሚዲያዎች ቃሏን የሚቀባበሉት ቢሰርቡኝ ምንም አይመስለኝም የዘር ፖለቲካ ያስጠላኛል ትላለች። ትውልድ ኢትዮጵያዊቱ ዓለም አቀፍ ጋዜጠኛ ሄርሜላ አረጋዊ ባችለል ዲግሪዋን በኤመርሰን ኮሌጅ በጋዜጠኝነት አግኝታለች። በሀገራ አሜሪካ ትውልድ አዲስ አበባ ነው። በሰባት ዓመት ወላጅ እናቷ ለትምህርት ወደ አሜሪካ ሚሲሲፒ ሲሄዱ አብረው ተጓዘች። ከብዙ ሰው ጋር ነው የኖርኩት የምትለው ሄርሜላ ዘረኝነትን አጥብቃ እንደምትጠላ አዘውትራ ትናገራለች። የዘር ፖለቲካ አላምንበትም፣ እንዲህ ያለው የትም አይወስደንም ትላለች። ስለ አሜሪካ መገናኛ ብዙሀን ስለ ሲኤንኤን፣ ዋሽንግተን ፖስት እና የእንግሊዙ ቢቢሲ ስትናገርም ጦርነቱ ሲጀምር የእውነት ስራ የሚሰሩ መስሎኝ ዜናውን እያመንኩኝ ነበር። እናቴም ትግራይዋ ስለሆነች በጣም እከታተል ነበር። በኋላ ስረዳ ነው ሐሳቤን የወለወጥኩት። እውነቱን ቆይቼን የተረዳሁት ጋዜጠኛ እምነችና በራሷ መመዘኛ ያመነችበትን መቅረቡን ተያያዘችው። ይሄኔ የእኛ ዘር ነች ከሚሉ ወገኖች ቁጣና ስድብ ጎረፈላት። በአንድ የሚቀጽል ስምም ወጣላት። ከሌላ ወገን ደግሞ ጀግኒት የሚል ሙገሳ ዘነበላት። ሄርሜላ ላይ የቆምኩበት ከእውነት ጎን ነው ትላለች። እኔ ከፖለቲካ ብዬ ሳይሆን ለሰው ብዬ ነው የምሰራው፣ ስትል ትናገራለች። እንደ በረዶ የሚወርድባትን ስድብስ አስመልክታም ለአንድም ወገን አልሰራም፣ አክቲቪስት አይደለውም፣ ከሀቅ ጎን ነው የምቆመው፣ ስድቡ ምንም አይመስለኝም፣ ስትል አቋሟን አስረግጣ ትናገራለች። በአንዳ በተባለችበት ቡድን ግን ነገሮች እየከረሩ መጡና ከምትሰራበት ተቋም ሲቢኤስ እንድትባረር ፊርማ ማሰባሰብ ተጀመረ። ሌላኛው ወገን ደግሞ የሄርሜላን ጀግንነት እያሞካሸ ማንም ከስራው እንዳያነቃ ንቃት፣ ድጋፍ ማጠናከር፣ የድጋፍ ፊርማ ተሰባሰበ። ብዙ የማይወዱኝ አሉ። ከአስር ዓመታት በላይ ቲቪ ላይ ስለሰራው ደንዳና ትከሻ አለኝ። ከስራ እንድባረር ፊርማ ተሰብስቦ ነበር። በሌላ ፊርማ ነው ወደ ስራ ገበታ የተመለስኩት ትላለች ሄርሜላ። ውድነ ክፍሌ እንደጻፈው ጋዜጠኛ አክቲቪስት ሄርሜላ አረጋዊ በዩናይትድ ስቴትስ ውስጥ የጋብቻ ስነስርዓቷን ፈጽማለች። ከማህበራዊ ሚዲያ ርቃ ከቆየች ከረጅም ጊዜ በኋላ አክቲቪስቷ በላይ ከሚባል ሰው ጋር ትዳር እንደመሰረተች ሰምተናል። ከአንድ ዓመት በፊት ሄርሜላ የመከላከያ ሰራዊት የክብር አባል እንድትሆን የቀረበላትን ጥያቄ መቀበል እንዳላስቻላት በተለያዩ የመገናኛ ብዙሀን መዘገቡ ይታወሳል። ሄርሜላ ባሳለፈችው አጭር የአክቲቪስትነት ጊዜ ውስጥ ካጋጠሟት አንዳንድ ሁኔታዎች ምክንያት ከቅርብ ጊዜ ወዲህ ከማህበራዊ ሚዲያ መራቋ ይታወሳል ኢትዮጵያዊቷ ኢንተርናሽናል ጋዜጠኛ ሄርሜላ አረጋዊ ተሞሸረች እንኳን ደስ አለሽ ሀገሯ በፈለገቻት ጊዜ ቀድማ በመገኘት በዓለም አደባባይ ገጽታዋን በመገንባት ብዙ የሰራችው በተለይ ስለ አባይ ግድብ ጉዳይ በዩትዩብ 13 ሚሊዮን ወዳጆችን በተለያዩ አማራጮች የሚተላለፈው ኬሲኤል ኒውስ ዓለም አቀፍ የዜና ወኪል ላይም እንግሊዝኛ ዜና አንከርነት ጨምሮ በተለያዩ ሚዲያዎች እናውቃታለን። ቢሰድቡኝ ምንም አይመስለኝም፣ የዘር ፖለቲክ ያስጠላኛል ትላለች ትውልደ ኢትዮጵያዊቷ አሜሪካዊት ሄርሜላ አረጋዊ። ባችለር ዲግሪ በኤመርሰን ኮሌጅ በጋዜጠኝነት አግኝታለች። በሀገር አሜሪካ ትውልደ አዲስ አበባ ነው። በሰባት አመቷ ወላጅናቷ ለትምህርት ወደ አሜሪካ ሚሲሲፒ ሲሄዱ አብረዋት ተጉዛች። ከብዙ ሰው ጋር ነው የኖርኩት የምትለው ሄርሜላ ዘረኝነት አጥብቃ የምትጠላ ትናገራለች። የዘር ፖለቲካን አላምንበትም፣ እንዲህ ያለ የትም አይወስደንም ትላለች። ስለ አሜሪካ የመገናኛ ብዙኃን ስለ ሲኤንኤን ዋሽንግተን ፖስትና የእንግሊዙ ቢቢሲም ስትናገር ጦርነቱ ሲጀመር የእውነት ስራ የሚሰሩ መስሎኝ ዜናውን እያመንኩ ነበር። የእውነት ስራ የሚሰሩ መስሎኝ ነበር። እናቴም ትግራይዋ ነች፣ ስለዚህ በጣም መከታተል ነበር። ቆይታ ስትረዳ ግን የተዛባ መረጃ ማቅረባቸውን ተረዳች። በኋላ ስትረዳ ነው ሀሳቤን የለወጥኩት። እውነቱን ቆይቼን የተረዳሁት ጋዜጠኛም ነኝና በራስ መመዘኛ ያመንኩበትን ማቅረቡን ተያያዝኩት። ይህንን የእኛ ዘር ነች ከሚሉ ወገኖች ቁጣና ስድብ ጎረፈላት። በአንዳ የሚል ቅጽል ስምም ወጣላት። ከሌላ ወገን ደግሞ ጀግኒት የሚል ሙገሳ ዘነበላት። ሄርሜላ ላይ ቆምኩበትን ከእውነት ጎን ነው ትላለች። እኔ ከፖለቲካ ብዬ ሳይሆን ለሰው ብዬ ነው የምሰራው ስትል ትናገራለች። እንደ በረዶ የሚወርድባትን ስድብ አስመልክታም ለአንድም ወገን አልሰራም፣ አክቲቪስትም አይደለውም፣ ከሀቅ ጎን ነው የምቆመው፣ ስድቡ ምንም አይመስለኝም ስትል አቋሟን አስረግጣ ትናገራለች። ባንዳ በተባለችበት ቡድን ግን ነገሮች እየከረሩ መጡና ከምትሰራበት ተቋም ሲቢኤስ እንድትባረር ፊርማ ማሰባሰብ ተጀመረ። ሌላኛው ግን ደግሞ የሄርሜላን ጀግንነት እያሞካሸ ማንም ከስራው እንዳይነቀንቃት ድጋፉን አጠናክረ የድጋፍ ፊርማውም ተሰባሰበ። ብዙ የማይወዱኝ አሉ። ከአስር ዓመት በላይ ቲቪ ላይ ስለሰራው ደንዳና ትከሻ አለኝ። ከስራ እንድባረር ፊርማ ተሰብስበው ነበር። በሌላ ፊርማ ነው ወደ ስራ ገበታ የተመለስኩት ትላለች ሄርሜላ። ፍልቅልቋና ሜትር ከሰባሶስት አካባቢ ቁመት ያላት ሄርሜላ አረጋዊ ጋዜጠኝነትን የልጅነት ህልሟ ነበር። በዜና አንባቢነት በሪፖርተርነትና በዘጋቢነት አልጀዚራን ጨምሮ ታላላቅ መገናኛ ብዙሃን ላይ ሙያ አገልግሎት ሰጥታለች፣ እየሰጠችም ነው። በምትወደው የጋዜጠኝነት ሙያም ተፈላጊነቷ እየጨመረ ነው። እንደ ፊመስ ፒፕል ድረገጽ መረጃ ከሆነ አመታዊ የተጣራ ገበያው ሁለት ሚሊዮን ዶላር ይደርሳል ይለናል። የሄርሜላ ግን ክፍያው ሳይሆን የምትወደው ሙያ ከእውነት ጎን ቆማ የምታገኘው እርካታ ከማንም በላይ ዋጋ ከፍ ያለ እንደሆነ ታምናለች። ለዚህም ነው ደጋግማ ደጋግማ ለሰው ብዬን የምሰራው የምትለው። ኢትዮጵያ ተስፋ አላት። አማራ ትግሬ መባባል አይጠቅምም። ስለ ጎሳ፣ ስለ ጦርነት ማውራት ማቆም አለብን ትላለች። እንደ ሄርሜላ ያሉ ሚዛናዊ ሰዎች ያብዛልን። ሰላም ለሀገሬ፣ ሁሉም ከኢትዮጵያ በታች ነው። ኢትዮጵያ ለዘላለም ትኖራለች። የሃሽታግ ኖሞር አቀጣጣይ ጋዜጠኛ አክቲቪስት ሄርሜላ አረጋዊ አገሯ አዲስ አበባ እንደገባች ሄርሜላ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ትደርስ አትሌት ኃይሌ ገብረስላሴ እና የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች አቀባበል አድርገውለታል። ሄርሜላ አዲስ አበባ የገባችው በጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ሚሊዮን ዲያስፖራዎች ወደ ትውልድ ሀገራቸው እንዲገቡ የተደረገላቸውን ጥሪ በመቀበል ነው። የብዙሃን ድምጽ የታፈነበት የውጭ ጋዜጠኞች ዘገባ የብዙሃን ድምጽ ታፍኖባቸው የጥቂቶች ብቻ የሚደመጥባቸው ሆነው መቀጠላቸውን ኢትዮ አሜሪካዊቷ ጋዜጠኛ ሄርሜላ አረጋዊ ገለጸች ሲል ዋልታ መዘገቡ ይታወሳል። የብዙሃን ድምጽ የማይካተትበት ዘገባ ከጋዜጠኛ ሙያዊ ስነ ምግባር ውጭ ነው ስትል ጋዜጠኛ ሄርሜላ የውጭ አራት ጋዜጠኞች ኢትዮጵያ ወቅታዊ ሁኔታ እየዘገቡ ያሉበትን ለአሸባሪ ህወሓት ያደላ አካሄድ ትተቻለች። መገናኛ ብዙሃን በውጭ ሀገራት የሚካሄድ ጦርነት ላይ የሚሰሩ ዘገባዎች የብዙሀን ድምፅ ሊካተት ይገባል ብላለች። በሰሜን የኢትዮጵያ ክፍል እየተካሄደ ያለው ጦርነት የውጭ መገናኛ ብዙሃን እየዘገቡ ያሉበት ሁኔታ የብዙሃን ኢትዮጵያዊያን ድምፅ አፍኖ የጥቂቶችን ብቻ የሚያስደምጥ ስልት ነው ስትል ትተቻለች። ይህም እንደ አንዲት ኢትዮ አሜሪካዊ ጋዜጠኛ ትምህርት ያገኘውበት ነው ስትል ሄርሜላ በትዊተር ገጿ ማስፈሯ ይታወሳል። ጋዜጠኛው የሽብር ቡድኑ ህወሓት እየፈጸመ ያለውን ወንጀል በማጋለጥ የእሱን ተባባሪ የሆኑ መገናኛ ብዙሃን አለም አቀፍ ተቋማት የመንግስትና ጽንፍ የወጣ ድጋፍ በተለያዩ መድረኮች እየሞገተች የኢትዮጵያ እውነትም አለም እንዲረዳ ጥረት እያደረገች ትገኛለች ሲል ዋልታ ዋልታ መዘገቡ ይታወሳል። በትግራይ ዘር ማጥፋት ተከስቷል በሚል የሚያቀነቅኑ አክቲቪስት ነን ባዮች እየሞተ ስላለው ህዝብ የሰብአዊ አቅርቦት ጉዳይ መጨነቅ ሲገባቸው፣ የእነሱ ወሬ ጭንቀት ግን ስለ ጨቋኙ የህወሓት ሽብር ቡድን ነው ስትልም ጽፋለች።